ቤተሰብ ቤተሰብ፣ ኧረ ወይኔ ጉዴ! ሰላም ሰላም፣ ውድ የተከበራችሁ የኔ ውድ ቤተሰቦች ሰላማችሁ ይብዛልኝ። ያው ምን ነው ቃልዬ እስካሁን ቆይ፣ ቪዲዮ ሳሰሪልን ምንድን ነው አዲስ ጦርነት ተጀምሯል ምናምን ነገር እንደምትሉኝ ሙሉ ተስፋ አለኝ። ሳቄን አላቆም ብሎ ነው። ግዶቼ፣ ማውራት አለብኝ። ማውራት ስላለብኝ ግድ ሳቄን ማስወግድ አለብኝ አይደለ? ሳቄ ስስቅ ነበረ የሚያስቅ ነገር ሆኖ አይደለም፣ ባይተዋይ ቤተሰብ። ነገር ግን ይሚ የሀይሚ ለህኝነት እና አለበገር ባይነት በጣም ስላሳቀኝ ነው። የምሬን ነው። ይቺ ልጅ እንቅልፋን ሳተኛ ነው የምታድረው ስላችሁ ነበረ። ትናንትና ያው ሳተኛ አድራ ዓይኖችዋን ቁርጅ ልጅ ልጭ አድርጋ ይኸው ሌላ ተብሩኬ ውጭ ኔ ማንንም ሸበላ አልልም። ሌላ ከበደ ይዛ መጣለች። ለማንኛውም ቻሉት። አረ ተይ ሀይሚ ተይ። ያንቺስ ግፍ በዛ ይምር። እንትላላችሁ ነገሩ፣ ምንም ማድረግ አይቻልም። ዛሬ ደግሞ ብሩኬ ሲጨናነቅ እናያለን ማለት ነው። ሀይሚዬ ጭንቅ ደቅ ስትል እኔ ጭንቅ ጥብብ ልበልልሽ። ትናንትና ጭንቅ ቅጥብብ ስቴ ነበረ ያው ብሩኬም ተጨናነቀ እና ጽና ጽናናለን ውዶች። ግን እነዚህ ልጆች ወደ ኢትዮጵያ ተመለስ ወይስ እዝሁ ሆነው ነው እንደዚህ ጦርነት የከፈቱት? እርስ በረስ ጦርነት። አረ ይመቻችሁ። ለማንኛውም ዛሬ ለየት ያለ ነገር ይኖራል።

ሰሞኑን ትክታክ መንደር ይሄ ልጅ ሻሽከረክሩት ነበረ፣ ባልሳሳት የኔ የኔ እየተባባሉ ማለት ነው። ዛሬ ደግሞ ሀይሚ ይዘው መጣች። ሀይሚ ያው ብሩኬ ለማንጨርጨር እንጂ ያ ምናምን ነገር ከብሩኬ ውጭ ማንም አይሸታትም ቢጠበስ ማለት ነው። እኔ በዚህ ባስ ርጣት የምፈርምላት የኔ ልባም ሴት አንድ ሰው ነው የምታፈቅረው። የማይወላውል ልብ እኮ ነው ያላት የኔ ጅግና ሀይሚ፣ የኔ ቅማም፣ የኔ እናት። ያው ብሩኬ ሲንጨረጨር ዛሬ ማምሻችንን እና ይሆናል። እስከዛው ድረስ ግን ውዶች የመልካም ምሽት ይሆንልን። ብቻ ውዶች ለምንደሆነ አላቀም። በቃ ዝም እየሳስበው ምናምን ነገር እየሳኩኝ ነው ማለት በዝምታ ውስጥ አልፋ ማታ ላይ ዛሬ እንደዚህ ዛ ስትመጣ